ከሶስት አመት በኋላ ድጋሚ ላይቭ ገብቻለሁ። ላይ ሶስት አመት በጣም ብዙ። መጨረሻ ስትሪም ያደረኩት አስራ ሁለት ክፍል ቢ ነው። አሁን ሶስተኛ አመት ዩኒቨርሲቲ ተማሪ ነው። ሀው አር ዩ ሀው አር ዩ ማይ ፒፕል። ማንም የለም። ላይ ላይ አንድ ሰው እንኳን አይገባልኝም አንድ ሰው እንደ አዲስ ለመጀመሪያ አስቤ ነው። ዩትዩብንም ቲክቶክንም እንደ ያስኬ ለመጀመሪያ አስቤ ያለው። ሪንግ ላይት አልነበረኝ። ለካ እንደዚህ ቆንጆ ነው። ብቻ ለውጥም ለውጥም አለ ለውጥም አለ የሶስት ዓመት ለውጥ እንግዲህ፣ ያኔ ጺም አልነበረኝም፣ ምናምን ነገር ባዶ ነበር። አሁን ጢም በጢም ጢም በጢም ጢም በጢም ጢም በጢም እንሆናለን። እንዲያው የምንፈማው ነገር የለም። እንዴት ነው ሰው እንድንጋት ማድረግ ነበረብን? ዝም ብለን ይሄ አሁን ቼክ ማይክ እንላለን። ቼክ ቼክ እያደረግን ነው።

ሶስት አመት አራት አመት አክቹዋሊ አራት አመት አምስት አመት የሆነ ቪዲዮ አለኝ መሰለኝ፣ ግን ዩኒቨርሲቲ ከገባ በኋላ አቋርጬ ነበር። እንደዚያ አይነት ነገር መስራት አሮን ነው። ዋይ ክላስ መጣ ምናምን ነገር ደከመኝ ሰርቼ ምናምን ነገር፣ ግን ኢማጂናሽን ሶስት አመት ሰርች ቢሆን ኖሮ ነበረ ሰው ዊ ዶንት ኬር